ሰላም እንዴት ናችሁ? እንዴት ከርማችኋል? እንዴት ሰንብታችኋል የተከበራችሁ የቻናል ቤተሰቦች? ዛሬ ከረጅም ጊዜ በኋላ በድጋሚ ቪዲዮ ሰርቻለሁ። የሰራሁበት ምክንያት ምንድን ነው? ምንድን ነው የገፋፋኝ? ህይወት ልምምድ ናት የሚለው ቃል ነው። ተምብኔሉ ላይ እንዳያችሁት ማለት ነው። ህይወት ልምምድ ናት የሚለው ቃል ውስጥ ብዙ ነገሮችን ማየት እንችላለን፣ በተለይ ስለ ራሳችን ለምሳሌ ያለፉትን ሶስትና አራት ዓመታት ወደኋላ ስንመለከት የሀሳብና የድርጊታችን ውጤት ነው ታሪካችን በሙሉ ማለት ነው። ስለዚህ ከዚህ በኋላ ላሉት ሶስትና አራት ዓመታት ተጠያቂ አሁንም ሀሳባችንና ድርጊታችን ነው። ይህንን ነገር መረዳት ከቻልን ህይወት ልምምድ ናት በሚለው ቃል ውስጥ ከዚህ በኋላ በምን አይነት መንገድ መኖር አለብን የሚለውን እንድንወስን ያደርገናል። ያ ደግሞ በህይወታችን የምንወስነው ትልቅ ውሳኔ ይሆናል ማለት ነው። እና ዛሬ ከምንም ብድግ ብዬ ይህንን ቪዲዮ እንድሰራ ያነሳሳኝ ይሄ ቃል ነው፣ ህይወት ልምምድ ናት የሚለው ቃል ማለት ነው። ከእሱ ጋር ተያይዞ ደግሞ ሞቲቬሽን ስለሚባለው ነገር እናወራለን። ዶክተር ምህረት ደበበን አብዛኞቻችሁ ታቁታላችሁ። እሱም የተናገረው ነገር አለና በጣም ይጠቅመናል ብዬ ስላሰብኩኝ ነው። እሱንም አያይሼ አንድ ላይ እናነሳለን ማለት ነው። በቅድሚያ ግን ኮንተንት ክሬተሮች ኮንተንት ክሬት አደርጋለኝ ብላችሁ የምታስቡ ሰዎች የሆነ ነገር አለኝ ለሰዎች ሼር የማደርገው ብላችሁ የምታስቡ ሰዎች፣ ለእናንተ አሪፍ ይመስለኛል ይሄ ቪዲዮ እስከ መጨረሻው ድረስ ብትከታተሉኝ የሆነ ነገር ታገኙበት ያላችሁ ብዬ አስባለሁ። ከራሴ ላይፍ ኤክስፒሪየንስም አንጻር ነው ብዙ ነገሮችን የምነግራችሁ ይሄ ህይወት ልምምድ ነው በሚለው ላይ ማለት ነው። ህይወት ልምምድ ነው ሲባል በእያንዳንዱ ነገር ውስጥ ልምምድ ነው በእያንዳንዱ ኢቭን ላንግዌጅ ላንግዌጅ ልምምድ ነው። ፍሬንች ዛሬ እማራለሁ ወይም ብላችሁ ካሰባችሁ ከዛሬ ጀምሮ አንዳንድ ቃል ብትለማመዱ ለማመዱ በ360 ቀን ውስጥ በአንድ ዓመት ውስጥ 360 ቃላቶችን ትይዛላችሁ ማለት ነው። ስለዚህ ልምምድ ነው ሁሉም ነገር እና መጽሐፍ ሳነብ ወዲያው እንቅልፌ ይመጣል፣ እኔ መጽሐፍ ማንበብ አልችልም ኦዲዮ ይሻለኛል፣ ብሰማ ታሪክ ምናምን ይሻለኛል የምትሉም ሰዎች ልምምድ ስለሌላችሁ ነው እንጂ መጽሐፍ ማንበብ ቀላል ነገር ነው። ዛሬ ሁለት ፔጅ ብታነቡ የዛሬ ሁለት ዓመት አራት መቶ ፔጅ በሁለት ቀን የምትጨርሱ ሰዎች ልትሆኑ ትችላላችሁ። ልክ እንደሱ ነው፣ ሁሉም ነገር በልምምድ ውስጥ ነው የሚገኘው። ስለዚህ አሁን እኔ ከራሴ ስነግራችሁ ምንድነው ኮንተንት ክሪኤሽን ላይ ሁሉም ሰው እንትን ካለ ተሰጦ ካላችሁ የንግግር ተሰጦ ካላችሁ ለሰዎች ሼር የምታደርጉት ጥሩ ነገር አለን ፖዚቲቭ ኢነርጂን ሶሻል ሚዲያ ላይ መጫን እንችላለን ብላችሁ የምታስቡ ሰዎች ካላችሁ ዛሬ ነገ ሰራለውኝ ስትሉ ሶስትና አራት ዓመታት ያልፋሉ። ከዛ ባለፈ ደግሞ ለምሳሌ እኔን ብትመለከቱ ይሄንን ቻናል የከፈትኩት የዛሬ አራት ይሁን አምስት ዓመት የኮሮና ጊዜ ማለት ነው። አምስት ዓመት ሆኖታል የዛኔን የከፈትኩት የዛኔ ከፍቼው ግን ምንድን ነው የሆነው፣ በጊዜው ያው ለመደበሪያነት ነበር የከፈትኩት። አንድ ዘውግ የለውም። አንዴ ዜና እሰራለሁ፣ አንዴ ታሪክ አነብበታለሁ፣ አንዴ ሪያክት አደርግበታለሁ፣ አንዴ ደግሞ ሳጠና የነበረው ሳይኮሎጂ ነው፣ በሱም ዘርፍ የተወሰነ ነገር እሰራለሁ። ከዛ ግን መልሼ ፕራይቬት አረጋቸዋለሁ ወይ አጠፋቸዋለሁ። በእንደዛ አይነት መልኩ ነበረ ስሰራ የነበረው እና ከዛ በኋላ ምን ሀሳብ መጣ ልክ ስራ ሳገኝ ወደ ስራው አለም ስቀላቀል ምናምን ኮንተንት ክሬሽኑን ማቴሪያል ካሟላው በኋላ እሰራለሁ የሚል ሀሳብ ወደ አይምሮ የመጣ ደና ስልክ ሲኖረኝ፣ ጥሩ ካሜራ ያለው ስልክ ሪንግ ላይት ሲኖረኝ፣ ማይክሮፎን ደና ማይክሮፎን ስገዛ አይነት ነገሮች ሀሳቦች ወደ አይምሮ እየመጡ ኮንተንት ክሬሽን ላይ እንዳልገፋበት አደረገኝ ማለት ነው። እነዛንም ነገሮች ሳገኝ የመስራት አቅሜ ብዙም አይደለም ትኩረት የማደርገው ቅድሚያ የምሰጠው ለትክክለኛው ለተቀጠርኩበት ስራ የሆነ ማለት ነው። ከዛ ግን አሁን ላይ ህይወት ልምምድ ናት ከሚለው ቃል ውስጥ ምን ተረዳውኝ? ጥሩ ማቴሪያል አያስፈልገንም። ኮንተንት ክሬት ማድረግ ከፈለግኩኝ ባለኝ ስልክ በቂ ነው። በቃ ያለኝ ስልክ በቂ ነው። ሪንግ ላይቱ ምኑም ምኑም ሳይኖር መስራት ከቻልኩኝ የንግግር ችሎታ እያደገ ይሄዳል ምናልባት ዩቱብ ራሱ አልጎሪዝሙ ፕሮሞት ላይ ያደርግልኝ ይችላል። ጥራት ስለሌለው ካሜራዬ ተምኔሌ ጥራት ስለሌለው ፕሮሞት ላይ ያደርግልኝ ይችላል። ግን ከጊዜ በኋላ እነዛን ነገሮች እያሟላው ጥራት እያመጣኝ ሲሄድ፣ በዛ ላይ ኮንሲስተንሲ አሪፍ ኮንሲስተንሲ ሲኖረኝ ፕሮሞት እያደረገልኝ ይሄዳል። እና ስሩ ታይም ነው እድገት የሚመጣው። አብዛኞቻችን ግን የምናስበው ዛሬ የሰራናት ስራ ምን ያህል ቪው አላት የሚለው ላይ ነው ትኩረት የምናደርገው እና ቪው ነው ሞቲቬት የሚያደርገን። አስራ አራትና አስራ አምስት ቪው ሲኖረን ስራውን እናቆማለን። ልክ ደህና ቪው ሲኖረን ደግሞ ሞቲቬት ኖንና ተነስተን ለመስራት እንትን እንላለን። እና ያ ትክክል አይደለም። ልምምድ ነው። ዛሬ ላይ የተናገርኩበት መንገድ ሀሳቦችን እየደገምኩኝ ሰዎችን ካሰለቸው ነገ የምሰራው ቪዲዮ ላይ ደግሞ ፐርፌክሽን እየመጣ ይሄዳል ቀስ በቀስ ማለት ነው። ስለዚህ ሰዎች እየወደዱልኝ ከኔም ጋር አታች መንታቸው እየጠበቀ ስለሚሄድ ዴሊ ተስፋ ባለመቁረጥ አንዳንድ ቪዲዮዎችን መልቀቅ በሚል ብንሄድበት፣ በእንደዛ አይነት መንገድ ዝም ብለን እየለቀቅን እየለቀቅን እራሳችንን እያላመድን ብንሄድ ከጊዜ በኋላ ዞር ብለን ስንመለከት እንዴ ከዚህ ተነስቼ ነው እዚህ የደረስኩት እንላለን። አብዛኞቹን ኮንተንት ክሬተሮች ስትመለከቷቸው የድሮ ቪዲዮቸው በጣም በቃ የሚያስቅ የሚያስቅ ነው እና አሁን ላይ የደረሱበት ደረጃ ደግሞ በጣም ደስ የሚል ነው፣ እናውቃቸዋለን። በተለይ የኮሮና ጊዜ ነው በደንብ በኮንተንት ክሬተሮች የበዙትና ሪያክሽን የሚሰሩ ወጣቶች። ወደኋላ መለስ ብለን ቪዲዮቸውን ብናየው በጣም የሚያስቅ አይነት ኳሊቲ ነው ያለው። እና የዛኔ ተስፋ ባለመቁረጥ ብንሰራ ኖሮ ዛሬ ላይ የት በደረስን ነበረ? ስለዚህ ልምምዳችንን የህይወት ልምምዳችንን ዛሬ ነው መጀመር ያለብን። ሌላው ደግሞ ለእናቶችና ለሴቶች እናቶች ያው ታውቁታላችሁ ኃላፊነቱን። ይሄ ነው ብዬ ክብደቱን ልናገረው አልችልም። ልጅ ያለው ሰው ቀኑን ሙሉ ስለ ልጁ ሊያስብ ይችላል። ስራ ቦታ ላይም ስትበሉም፣ ስትጠጡም፣ ስትነሱም ልጆቻችሁን ልታስቡ ትችላላችሁ። በተለይ ጨቅላ ልጆች ያሏችሁ ትምህርት ያልጀመሩ የሆኑትን ነገር መናገር የማይችሉ ልጆች ኑሯችሁ ወደ ስራ ቦታ ሄዳችሁ ውላችሁ የምትመጡ እናቶች የበለጠ ጭንቀቱን ትራዱታላችሁ እና ያንን እንደዚህ አይነት ነገሮች ህይወታችሁ ላይ መምጣታቸው አይቀርም፣ በተለይ ሴቶች። ምክንያቱም የህይወት ሂደት እንደመሆኑ መጠን ማለት ነው። ስለዚህ ጥሩ የሚባለው ኮንተንት ክሬሽን ላይ መስራት ብትጀምሩ፣ ካሁኑ ያልወለዳችሁ መስራት ብትጀምሩ ሞር የተሻለ ነው። ወልዳችሁ እንደዚህ አይነት ጭንቀት ላይ ያላችሁ ሰዎች ደግሞ የህይወት እንትናችሁን ሼር ማድረግ ትችላላችሁ። የምትወዱት ነገር ለምሳሌ መጽሐፍ ቅዱስ ማንበብ ከሆነ የምትወዱት እሱንም ሼር ማድረግ ትችላላችሁ። በቀን ውስጥ ሰላሳ ደቂቃ ልጆቻችሁ ሲተኙ ወይ እረፍት ስታገኙ ብትሰሩበት ኢንከም ጀነሬት ማድረግ ትችላላችሁ። ስለዚህ ልጆቻችሁ ቢያንስ መናገር እስኪችሉ ድረስ የሆኑትን መናገር እስኪችሉ ድረስ እራሳቸውን ፕሮቴክት ማድረግ እስኪችሉበት ጊዜ ድረስ ቁጭ ብላችሁ ልታሳድጓቸው ትችላላችሁ ማለት ነው። ስለዚህ በዛውም ምን ይመጣል? ይሄ ጭንቀት የሚባል ነገር አይኖርም። መቅረጽ አለ፣ ኤዲት ማድረግ አለ፣ መልቀቅ አለ። ከዛ ደግሞ ኢንጌጅመንት አለ ከኦዲየንሱ ጋር የሚጠይቋችሁን ጥያቄዎች ትመልሳላችሁ፣ ምናምን ምናምን ነገሮች እና ከዛ በሂደት ደግሞ ልምምዱ ይመጣና ላይፉ ደስ ሊላችሁ ይችላል ማለት ነው። በእንደዚህ አይነት መልኩ የተረጋጋ ህይወት መኖር መምራት እንችላለን። ለእናቶች ማለት ነው፣ ሴቶችም ባላችሁ ትርፍ ሰዓት ኮንተንት ክሬት ብታደርጉ ያላችሁን ነገር ሼር ብታደርጉ፣ እኔ ከአንዷ ኮንተንት ክሬተር የተለየ የሆነ ነገር ይኖረኛል፣ አንዷም ከእኔ የተለየ ይኖራታል። ሶ ተመልካች አይኖረኝም አሁን ማን ይሄን ይሰማኛል ሳይሆን የየራሳችን ኦዲየንስ ነው የምንሰበስበው። የሚፈልግ እኔን ያያል፣ የሚፈልግ ሌላኛውን ልጅ ያያል። ሪያክሽን የሚፈልጉ ሪያክሽን ሄደው ያያሉ። እርስ በእርስ ደግሞ እናቶች እና ሴቶች ደግሞ እርስ በርስ እንተያያለን ማለት ነው። ስለዚህ ቪው ይኖረናል፣ የተወሰነ ገቢ ይኖረናል፣ ተረጋግተን መኖር እንችላለን ማለት ነው። ሶሻል ሚዲያ ላይ ረጅም ሰዓት ከምናሳልፈው ጊዜ በማየት እና በመስማት ከምናሳልፈው ጊዜ የተሻለ ሀሳቦቻችንን እዚህ ጋር ሼር ብናደርግ ሞር የሆነ ጥቅም እየሰጠን እንደሆነም ስለሚሰማን ከስትረስ ራሳችንን ልናረቅ እንችላለን። በተለይ በተለይ ደግሞ ከወለድን በኋላ ፖስት ፖስትፓርተም ስትረስ ዲፕሬሽን አለና እንደዚ አይነት ነገሮች እንዳያጠቁን ራሳችንን መከላከል የምንችለው የሆነ ጠቃሚ ነገር እያደረግን ራሳችንን እያለማመድን ከሆነ የተሻለ ከእንደዚ አይነት ነገር መውጣት እንችላለን ማለት ነው። ሌላኛው ደግሞ ሞቲቬሽን ነው። ሞቲቬሽንን በተመለከተ እስኪ ዶክተር ምህረት ደበበ የተናገረውን ነገር ሰምተን እንመለስ። ስኳር ለመኖር ያስፈልጋሉ? አያስፈልግም። አክቹዋሊ በጣም ሊጎዳ ይችላል። ማር፣ በተፈጥሮ ውስጥ ግን የሚጣፍጡ ነገሮች አሉ። በጥንቃቄ ካልያዝካቸው ከሌላ ምግብ ይልቅ ጥርስህን ሊጎዱት ይችላሉ ወይ የተለያየ ኢምፓክታቸው ይኖራል። እነዚህ ነገሮች ህይወትን እንዲያጣፍጡ ነው እንጂ የተፈጠሩት እንጂ ቀለብ እንዲሆኑ አይደለም። አሁን ብዙ ሰዎች በሞቲቬሽናል እስፒች እና በሰልፍ ሄልፕ አዲክትድ ሆነው እዛ ውስጥ ተዘፍቀው የሚኖሩ ሰዎች አክቹዋሊ ይጎዳሉ። አንዱ አንፎርቹኔትሊ እነዚህ ሃርድ ወርከር የሆኑ ላይፍን ታግለው የሚያሸንፉ ሰዎች የዚህ ነገር አዲክት አይደሉም። ሲፈልጉ ይጠቀማሉ፣ ሳይፈልጉ አይጠቀሙም። አንፎርቹኔትሊ አንዳንድ ሰዎች ደግሞ እዚህ ውስጥ በመኖር ራሳቸውን የሚያጽናኑ ሰዎች አሉ። አንዱ የዚህን ችግር ምንድን ነው እንደዚህ አይነት ሰዎችን በጣም ስለሚስብ፣ በኋላ ሃርድ ወርክ ላይ ያሉ ሰዎች ታግለው ይህን ይጠቀማሉ፣ ግን ሲጠቀሙ አታያቸውም አንተ በየሳምንቱ ፐብሊክ ሌክቸር አይመጡም፣ ግን ዘሰን ሀቢት ሶፍ ሃይሊ ሰክሰስፉል ፒፕል የመሳሰሉ ሃርድ ኮር የሆኑ ሴልፍ ሄልፕ ቡኮችን ግን ግጥም አድርገው ያነባሉ ቤታቸው እና ይነቅፋሉ ሌላውን ነገር። ይሄ ፐብሊክ ሌክቸር ምናምን ግን ሃይስት ፎርም ኦፍ ሴልፍ ሄልፕ ግን ይጠቀማሉ። ሞቲቬሽናቸውን የሚያመጡት ሜቢ ወርክአውት በማድረግ ሊሆን ይችላል። በጣም ኢንቴሌክቹዋል የሆነ ግሩፕ ኖሯቸው የቢዝነስ ግሩፕ ዲስከስ ያደርጋሉ። ሞቲቬሽን ነው፣ ሁሉም ሰው ያስፈልገዋል። ግን እንደ ዳይት ነው በደም በዲስፕሊን ከያስከው ከተጠቀምክበት ለሰው ሁሉ ያስፈልጋል። ብዙ ሰው ግን ምንድነው አንድ አንድ ሞቲቬሽን ሰምቶ የዛሬ ወርም እንዲሰራ ይፈልጋል። ለምሳሌ አንተ የዛሬ ወር ጥሩ ድግስ ብትበላ ዛሬ ለአንተ ምንህ ነው? እሱ ድግሱ መጥፎ ነው ማለት ነው። ሁሌ ደግሞ በድግስ መኖር አይቻልም። አንዳንድ ሰው ደግሞ ሁሌ ድግስ ውስጥ የሚኖር ሰው አለ። ስለዚህ ሰውነቱ ቅርጽ የለው። ለምን? ድግስ ምግብ ለጤና ጥሩ አይደለም ግን በየተወሰነ ጊዜ ከተጠቀምክበት ይጠቅማል። ሂዩመን ሞቲቬሽን እኮ ቢግ ሳይንስ። የሰው ልጅ ኢንትሪንስክሊ ከውስጡ በሞቲቬትድ መሆን አለበት። ደግሞ አብዛኛው ሰው የውስጥ ሞቲቬሽኑን ገና ስላላሰለጠነ ወይ በዱላ ወይ በካሮት ነው የሚኖረው። ወይ ደሞዝ ይሰጠዋል ወይ ቅጣት ፈርቶ ወይ ደሞዝ ፈልጎ ነው የሚኖረው። ግን ሶሳይቲን ከዚህ ካላሻገርከው ወደ ክሪኤቲቭ ዞኑ ወደ አንተርፕሪነር ማይንድሴት አይገባም። አንተርፕሪነርሺፕ ላይ ያሉ ሰዎች ለደሞዝ አይሰሩም። ለምሳሌ ቅጣትን ፈርተው አያቆሙም አይደለ? እነዚህ ሰዎች ሌላ ኢንስፓይሬሽን ዞን ውስጥ ገብቷል። ይሄ ሞቲቬሽን ዝም ብሎ አይመጣም። የሌሎችን ታሪክ በመስማት ሌሎች የሄዱበትን መንገድ በማየት ሞክሮ በመውደቅ የመሳሰሉ ነገሮች አሉ እና ይሄ ሞቲቬሽናል ስፒች ብቻ አይነት እና ይሄ በጣም ገና ስስ የሆነና ሻሎ የሆነ ነገር ስለሆነ እንዳልኩ ነው። ገና ፉሊ አፕሪሺየት ሳናደረገው የጠላኑ ነገር ስለሆነ ነው እንጂ በጣም ብዙ ሪች የሆነ ጠቃሚ ነገር አለው ብዬ አስባለሁ። ያው እንግዲህ እንደሰማችሁት ሞቲቬሽን ዳርክ ሳይድ አለው፣ ከዛ ደግሞ ጠቃሚም ነገር ነው። ልክ እንደ ድግስ ቤት ምግብ ተብለናል። አልፎ አልፎ ነው መስማት ያለብን። አብዛኞቻችን አይ ቲንክ እንሰማለን በጣም እና ከዛ የሆንን ይመስለናል። ይመስለናል ነው እንጂ አናደርገውም፣ በተግባር አንለማመደውም አይነት ነገር እና ኢንትሪንሲካሊ ደስተኛ ሊያደርገን የሚችል ሞቲቬሽን ለምሳሌ እሱን አላለማመድ ነው። ደስ ካላይ ንግግር ውስጥ ከውስጣችን ሞቲቬት ልንሆን የምንችልበትን ነገር ራሳችንን አላለማመድን መሰለኝ፣ ያለማመድ ነው ምንድን ነው ኤክስትሪንሲክ የሚባለውን ውጫዊ፣ ለምሳሌ ገንዘብ ወይ ደግሞ ቅጣትን ፍራቻ አይነት ነገር ነው ከልጅነታችንም ጀምሮ ስንማር ትምህርቱን ወደ ነው ሳይሆን ማርክ እያሰብን ነው የተማር ነው። ደረጃም አንደኛ ሁለተኛ ስንወጣ ስንፎካከር፣ ወላጆቻችንን እያሰብን የወላጆቻችንን ወይ ደስታ ወይ ቁጣ እያሰብን ነው የተማር ነው። እና አሁንም በስራው አለም ላይ ራሳችንን ስንመለከት ወይ ገንዘብ ወይ ደግሞ ቁጣንና ግልምጫን ፍራቻ፣ የአለቆቻችንን ቁጣ ፍራቻ ነው ስራ የምንሰራው ያ ማለት ውጫዊ የሆነ ሞቲቬሽን ነው። ሞቲቬት እየተደረግን ያለነው ማለት ነው። እና ይሄ ከውስጣዊ የሆነው ሞቲቬሽን አንደኛ ራሳችንን ከማወቅ ይጀምራል። ምንድን ነው እኔ የምፈልገው? ያለኝስ ነገር ምንድን ነው? ላጎላውስ የሚገባኝ ነገር፣ ላወጣው የሚገባኝ ነገር ምንድን ነው የሚለውን ነገር ፈልገን ካገኘን በኋላ ነው ከዛ የራሳችንን ውሳኔ ወስነን የሆነ ዛሬ እንደዚህ አደርጋለሁ ነገ እንደዚህ ያደርጋለሁ ብለን ወስነን ልምምድ ውስጥ ገብተን ከዚ ያንን ያሰብነውን ነገር ማሳካት ስንችል የምናገኘው ደስታ ሞቲቬት ሊያደርገን የሚችለው ማለት ነው። ስለ ሞቲቬሽን ይህንን ነው ልነግራቸው የፈለግኩት። ዴይሊ ሞቲቬሽናል የሆኑ ስፒቾችን መስማት አይጠበቅብንም። ተግባራዊ ማድረግ በራሱ ውስጣዊ የሆነ ደስታን ስለሚሰጠን እስኪ ሞክሩት። ዴይሊ ልምምድ ውስጥ ግቡና ሞክሩት እስኪ። ምናልባት እኔም ከዚህ በኋላ ቪዲዮ ጊዜውን ጠብቄ ኮንሲስተንሲን ጠብቄ ለመስራት ሞክራለሁ። ኮንተንት ክሬሽን ላይ መስራት የምትፈልጉ ሰዎችም እርስ በርስ እየተነጋገርን እንድንሰራ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ያላችሁንም ሐሳብ አስተያየት በምን አይነት መልኩ ነው መስራት ያለብኝ የሚለውን ነገር በዚህ ላይ ስሪልን ብትሉኝ ለምሳሌ ሳይኮሎጂስት ነኝ የተማርኩት በዚህ በዚህ ጉዳይ ላይ ብትሰሪልን ደስ ይለኛል ብላችሁ ብትጽፉልኝ አንድ ኮንተንት አመጣችሁልኝ ማለት ነው። እኔንም ለመስራት ታነሳሱኛላችሁ። አሁን ፍሪ ታይም ደህና ጊዜ ስላለኝ ካልሰነፍኩኝ በስተቀር እጠፋለሁኝ ብዬ አላስብም። እናንተም በእንደዚህ አይነት ውሳኔ ውስጥ ራሳችሁን አስገቡና የዛሬ ሁለት ዓመት እና ሶስት ዓመት ዞር ብለን ስንመለከተው የሚያምር ታሪክ እንዲኖረን እናድርግ። በመስራት ኮንተንት ክሪኤሽን ላይ ብቻ አይደለም ምናልባት ያተኮርኩት እኔ የምፈልገው አይነት ነገር ስለሆነ ሊሆን ይችላል እንጂ በምትወዱት ወይም ደግሞ አድርገዋለው በምትሉት ሙያ በራሳችሁ መንገድ የምትወስኑት ግን ነገር ሊኖር ይገባል። ዴሊ ልትለማመዱት ከልምምድ ነገሮች ውስጥ የሚያስገርመኝን በተደጋጋሚ ሰዎች ሲያወሩት የምሰማውን ነገር ልንገራችሁ። ዳዊት ስትጸልዩ ለምሳሌ አምስት ምዕራፍ የሚጸልዩ ሰዎች አሉ። አምስቱን ምዕራፍ በግድ የሚጸልዩ ሰዎች አሉ። ሁለት ምዕራፍ ብቻ ጸልየው የሚተኙ አሉ። አሪ ይከብደኛል የሚሉ አሉ። ከዛ ደግሞ ሰላሳውን ምዕራፍ የቀኑን ጸልየው የሚተኙ ሰዎች አሉ። ይሄ የልምምድ ውጤት ነው። እኔ በሰዎች በዙሪያ ባሉ ሰዎች እንደተመለከትኩት ከሆነ የዛሬ ሁለት ዓመት፣ ሶስት ዓመት፣ አራት ዓመት ዳዊት መድገም የጀመሩ ሰዎች ሰላሳው ምዕራፍ ለነሱ በጣም ቀላል ነው። ጸሎቱን ጋር በጣም ከመላመዳቸው የተነሳ ሳይጸልዩ አይተኙም፣ በቃ ሳይጸልዩ አይወጡም። የሆነ ቲክቶክ ላይ የሰማሁትን እንትን ጸሎት ሳያደርግ የሚወጣ ሰው ራቁቱን እንደወጣ ሰው ራሱን ራቁቱን እንደወጣ አድርጎ ሊያስብ ይገባል ዓይነት ነገር ሰምቼ የነበረ ጥሩ አገላለጽ ነው። ልክ እንደሱ ራሳቸውን ያለማመዱ ሰዎች አሉ። ይሄም አንዱ የህይወት ልምምድ ነው። ፍቅሩ ሊኖረን ይችላል፣ እውቀቱ ሊኖረን ይችላል፣ ግን ልምምዱ ላይኖረን ይችላል። የጸሎት ልምምድ ላይኖረን ይችላል። ስለዚህ ዛሬ ሁለት ምዕራፍ መድገም ከቻልን የዛሬ ዓመት ደግሞ አምስትና አስር ከዛም በላይ የዕለቱንም ጨርሰን ልንወጣ እንችላለን ማለት ነው። ይህን ያህል ልምምድ በህይወታችን ላይ በጣም ትልቅ ተጽዕኖ ይኖረዋል። ስለዚህ በዚህ መልኩ መቀየር የምንችላቸው ነገሮች ካሉ ህይወታችን ላይ እየተረዳዳን እንቀይራለን ማለት ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዛሬ ይሄ ይበቃኛል። በቀጣይ ደግሞ በአዳዲስ ሀሳቦች እንገናኛለን። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዲስ ካልሆናችሁ ደግሞ ላይክ እያደረጋችሁ እንድታበረታቱኝ እጋብዛችኋለሁ። በአክብሮት ቸር ሰንብቱ።